በክርስትና እምነት ተከታዮች ዘንድ የሚከበረውን የትንሣኤ በዓልን ምክንያት በማድረግ በደብረ ብርሃን ከተማ በተለያዩ ክፍለ ከተሞች ለሚኖሩ በዝቅተኛ የኑሮ ደረጃ ላይ ለሚገኙ የህብረተሰብ ክፍሎች ግምቱ 5.5 ሚሊዮን ብር የሚያወጣ የምግብ ነክና የገንዘብ ድጋፍ ተደርጓል። በከተማ አስተዳደሩ ሴቶች ሕጻናትና ማህበራዊ ጉዳይ መምሪያ አስተባባሪነት ከተለያዩ ረጂ ድርጅቶች ጋር በመሆን ድጋፉ ተደርጓልም ተብሏል። ስንታየው ኃይሉ ተጨማሪ አላት። ውላችሁ ግቡልኝ፣ እንጀራችሁን ከፍ ያርግልኝ። ዜ ትናንት እማዬ ዳቦ እማዬ እንዴት ነው የምንለው በአልዶሮ ስትለኝ እኔ በዳቦ ልጄን እንደምደልላት ውስጤን ተደሰትኩ። እነዚህ ወገኖች በደብረ ብርሃን ከተማ ድጋፍ የተደረገላቸው ወገኖች ናቸው። በዝቅተኛ የኑሮ ደረጃ ላይ ለሚገኙ የኅብረተሰብ ክፍሎች ድጋፍ ተደርጓል። ድጋፍ ሲደረግላቸው ያገኘናቸው ወገኖችም የተሰማቸውን አጋርተውናል። ሶስት ልጆች እናት ነኝ። በጣም ነው ደስታዬን መግለጥ አልችልም። እውነት ለልጆቻችን ለወንድሞቻችን ውጭ ላሉትም እዚህ ላሉትም ትልቅ ሚና ባለጸጋ ያድርግልኝ። አመሰግናል ብዙ ነገር አለ። እግዚአብሔር የልቤ ነው የሚያውቀው። በጣም የቆዘንኩበት ዘመን ነበረ። በቃ አሁን በዓል ደስ ይለኛል። ከልጄ ጋር በደንብ ነው የሚረዱን። ያው ለአመት በዓል ይሰጡናል። ይህን ስጦታ እና አቋርጠው ማያውቁ እንደውም አዘንተኛ ነኝ። እናንተን ሳይ ልጆችን ስደጋግፉኝ በጣም ደስ አለኝ። በዝቅተኛ የኑሮ ደረጃ ውስጥ የሚገኙ ወገኖችን ለማገዝ ረዘም ያለ ጊዜ በመውሰድ የተሰራ በመሆኑ የተለያዩ ረጅ ድርጅቶችን በማስተባበር ለበርካታ ወገኖች መድረስ ስለመቻሉም የደብረ ብርሃን ከተማ አስተዳደር ሴቶች ሕጻናትና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ በለጥሽ ግርማ ነግረውናል። ወደ አምስት ነጥብ አምስት ሚሊዮን ብር ከማህበረሰብ ከእኛ ጋር ከሚሰሩ ካጋር ድርጅቶች ከተለያዩ አካላቶች ተሰብስቦ ከ1340 በላይ የማህበረሰብ ክፍሎችን እናስጠቀማለን ብለን ነው በቅድ ይዘን ወደ ስራ የገባ ነው። ዛሬ ያው እንዳያችሁት የገንዘብ ድጋፍ የአይነት ድጋፍ በዛሬው ቀንም ስንሰጥ ቆይተናል። ይሄ ድጋፍ ነገም ተነጎዲያም እስከ በዓሉ ድረስ ይቀጥላል ማለት ነው። ከአሁን በፊትም ድጋፉ እየተደረገ ነበረ። በአማኑኤል የልማት ድርጅት የፕሮጀክት አስተባባሪው ሰለሞን ታደሰ ሕጻናት በደስታ በዓልን ከወላጆቻቸው ጋር እንዲያሳልፉ ለማድረግም ስጦታው መደረጉን ገልጸዋል። እንግዲህ አሁን መጪው በዓል ስለሆነ እናቶች፣ በጣም በርካታ ልጆች በፕሮጀክቱ እየታቀፉ ስላሉ እነዚህ ልጆች በለ በዓል ደስተኛ ሆኖ ማሳለፍ አለባቸው በሚል ዶኖሩን በፈቀደው መሰረት ለበዓል ሞያ የሚሆን ዱቄት ለዳቦ የሚሆን ዱቄትና ዘይት እንደዚሁም የባቄላ የመሳሰሉትን ለነሱ ለመስጠት ነው ዛሬ እዚህ የተገኘ ነው። ከባለፈው ሳምንት ጀምሮ እየሰጠን ያለ ነው ማለት ነው። ከበዓላት ባለፈ የትምህርትና የጤና አገልግሎት በነጻ እንዲያገኙ እየተደረገ መሆኑን የሆፕ ፎር ጠባሴ የእርዳታ ማህበር መስራች የሆኑት መለስ አባተ ተናግረዋል። የሆፕ ፎር ጠባሴ ለበዓል ብቻ አይደለም የሚልከው 28 ተማሪዎችን በቋሚነት በየወሩ ገንዘብ እየላከ በየቀኑ ቁርስና ምሳ አብረው እንዲበሉ እርዳታ ያደርጋል። በተጨማሪ ደግሞ አመታዊ የሆነ የሄልዝ ኢንሹራንስ የጤና መድን ለ62 ለ65 ሰዎች እርዳታ ያደርጋል ማለት ነው። ክፍያ ይፈጽማል በየአመቱ።